ሰላም ውድና የተከበራችሁ የቻናል ተከታታዮች፣ እንዴት ናችሁ? ደህና ናችሁ? እኔ ጋር ሰላም ነው፣ እናንተ ጋር እንዴት ነው? ሁሉ መልካም፣ ሁሉ ሰላም። ለቻናል አዲስ ከሆናችሁ ቤተሰቡ ኑ

ይስተምብ ያለው ሀላ አዲስ የምትገቡ ካንደ ነው መጣችሁ፣ ቤቱን ላይክ በማድረግ ጀምሮ አበረታቱ። ቤተሰብ ያልሆናችሁ ቤተሰብ ሁኑ እና አመሰግናለን። ይበሩልን ላይክ አድርጉልኝ፣ ቤቱን ጋስ ለቤቱ አዲስ ጋናችን ሰብስክራይብ አድርጉልኝ። ሀሳብ አስተያየት ካላችሁም ነጭ ትችላላችሁ።

አዳር እንዴት ነበር? ስትዞሪ ነ ያደርሰአደል አሪፍ ነው። ደስ ይላል። ቤተሰብ ላይክ አድርጉልኝ ላይክ እያደረጋችሁ ለቤቱ አዲስ ሆናችሁ ደግሞ ቤቱን ሰብስክራይብ አድርጉልኝ። ቲንኪ ዩ አመሰግናለሁ። እና ዛሬ ውሎ የት ነሽ አሚን? ውሎ የት ነሽ ዛሬ? ኦኬ ስራ ጀመርሽ? ስንት ሰዓት ነው የገባሽ? ዘዴ ነው ያሪፍ ነው። በጣት ግብተሽ ልጋሪ ተላረፈች። እና ጋይስ አዳዲስ ሰዎች ላይክ አድርጉልኝ ቤቱን ና አሪፍ ነው አሪፍ ነው፣ ደስ ይላል። በርጂ ጥንክሬ እና ላይክ እያረጋችሁ ቤቱን ጋይስ፣ አዳድስ የምትገቡ ቤቱን ተቀላቀሉ፣ ቤተሰብ ሁኑ። አመሰግናለሁ ላይክ ለምታደርጉልኝ ቴንክዮ። በይዞን ሳብስክራ ማድረጋችሁ፣ ነገርሱ ሀሳብ ካላችሁ መጻፍ ትችላላችሁ ማለት ነው። አብረን እንቆያለን ቢያንስ ስለተወሰነ ሰዓታት። ኦኬ፣ ችግር የለም። እሺ ዳርመሽ፣ ችግር የለም። ኦኬ፣ እሺ፣ ታንኪዩ